በጣም የገረመኝን ነገር ልንገራችሁ። እናንተ ወይ ልጅ አምጥል የገረመኝን ነገር ልንገራችሁ። እናንተ በተለይ በጎቹ ባይ ዘዊ እምትጮቱኩ በኮ ብትኩ በጎቹ ከሆናችሁ ጌታ እ እ ይሄ የበታችነት ስሜት በጣም ስለአይምሯችሁ ስለጨፈለቃችሁ የሆነ ሰው ላይ የሆነ ነገር ስታዩ በጣም ነው ማውራት የምትወዱትና በጣም የሚገርማችሁ ነገር ሀቢባ የተናገረችው ነገር እኮ ምንም ለክፋትም ለተንኮልም ለላይክ ለማንቋሽሽም አይደለም ሮማን ባንች ቤታውን ተነስተሽ በቃ ራስሽን በቃ እንደ እንድትክክለኛ ጉራጌ ባይዘወይ ጉራጌነት ባንች የሚገለጽ ከሆነ ጉራጌነት በጣም ያሳፍራል ማለት ነው በጣም ያሳፍራል ማለት ነው ለምን መሰላችሁ እንደዚህ የምለው ሮማን ጉራጌ ነኝ ብላ የሞራት ሞራል ራሱ የላትም እግዚአብሔር ምስክሬ ነው ሮማን እኮ ጉራጌ ነኝ ብላ የሞራት ሞራልም አቅመም የላትም ጋይስ ኪዳነ ምሕረት ምስክሬ ነው። እኔ የጉራጌ ዝርክርክ የጉራጌ ስዳደግ በእድሜው ያልተከበረ ቅሌታ በእድሜው የተቃይ ማለት እኔ እንጃ ዘግናኝ የሆነ ሴትዮ ብትኖር ነው እኮ ሮማን እኮ ናት። ጉራጌ ሲባል ሮማንን ማንም ባይምሮ አይስልም። ጉራጌ ሲባል ግን ሰው ሀቢባን ይስላታል። ምክንያቱም ሀቢባ ጠንካራ ሴት ናት። ሀቢባ ባይዘዊ ለምን እንደዚህ እንደምትንቦጫረቁባት እንደምትናደዱባት እንደምትበሳጩባት ምናምን እኔ በጣም በደንብ አድርጌ አውቃለሁ። ሀቡ ነገራችን ሀይዋይ ፊልም ቪዲዮ ምታይ ከሆነ እንደው በስህተት መልስ እንዳ